ዝና ኤፍራታ ለሌብነት ብሩክ ቤት ገብተው ቅድስት ጀግናዋ በፖሊስ አስያዘቻቸው። በጣም ነው የሚያሳፍረው። ተባረደች። በጣም የሚያሳዝነው ነገር ዝና ሉላን ከቤት እንዳትወጣም ሆነ የቤቱን ብርሃን እንዳታይ አይኗን አጥፍቷታል። በጣም ነው የሚያሳዝነው በሴት ላይ የሚደረገው ግፍ እና በደል ሊቆም ይገባል እላለው። ዝና እውነቴን በጣም ነው የምታሳዝነው። ዳጣ በአሁኑ ሰዓት ከብሩህ ከሞገስ ጋር ሆና ቤተሰቦቿን ማፈላለግ ይዛለች። እሱም ደግሞ ቤተሰቧ የት እንደሚገኝና ፍንጭ ስላገኘች በጣም አስደሳች እና ደስ የሚል ነገር ነው ማለት ነው። ሰላም ውድ ተመልካቾቼ እንዴት አላቸው? ለቤት ያዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ለነባሮች በቅንነት መታች ስለምታበረታትኝ ከልብ አመሰግናለሁ ማለት ነው። ወጥቶ ከምቅረት ከድንገተኛ ሞት ከአስመሳይ ሰዎች የሰውራቸው እያልኩኝ ያው ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፍል ስልሳ ላይ ደርሷል። በአሁን ሰዓት እንግዲህ ብሩክና ምሳሌ ለሕክምና እንደሄዱ ከባንኮክ አልተመለሱም ማለት ነው። ይህንን ጉዳይ ግን ሞገስን ከዚህ ምድር ላይ ለማስወገድም ሆነ ሕይወቱን እንዲያጣ አላማቸውን እያለመች የነበረችው ማህሌት እና ዝና በአሁኑ ሰዓት ማህሌት የብሩክ ቤት ከኤፍራታ ጋር አብረው በመሄድና ለምንድን ነው ብሩክ ሲመጣ የሞቀ ቤት ውስጥ የሚገባው እቃሽን ንብረትሽን መውሰድ አለብሽ አሁን ማን ያይናል ትንሽ ሄድና እናምጣ ብላ ሀሳብ አቅርብላ አቀረበችላት ወይዘሮ ኤፍራታ ለማህሌት ማህሌትም ይሄ ጉዳይ እኮ ወንጀል ነው ኤፍራታ ብንያዘዝ ደግሞ ሰው በሌለበት እንዴት ገብተን እንወስዳለን አለቻት ግድ የለሽም አንቺ እኮ ንብረት አልወሰድሽም ስለዚህ ሄደን እንውሰድ ቅድስትን ደግሞ ታገኘናት ምን እንደምታረጊያት አንቺ ነሽ የምታውቂው ብዙ ነገሮችን በእድላሽ አለች ብላ ኤፍራታ ለማህሌት በነግራትም ማህሌትም እውነትሽን ነው ማን ያድናታል ብሩክ የለ ሞገስ የለ ዛሬ እንሂድና እሰራላታለሁ ብለው ተነስተው ሄዱ። ቅድስት ከቤቱ ጣራ ላይ ቆማ እየተመለከተች ስለነበረ ኤፍራታንና ማህሌትን ባየች ሰዓት እነኛ ወሪቦች ደግሞ የት ነው የሚመጡት? ወይኔ ጉዴ ጋሽ የለም ብለው በቃ ሊያጠቁኝ ነው የመጡት ብላ በፍራቻ ተውጣ ነበር ብሮ ከመሄዱ በፊት ምንም ነገር ቢፈጠር ለፖሊስ ደውይና ፖሊስ ጥሪ ስላላት፣ ቅድስትም ይሄንን በተመለከተ ወደ ፖሊስ ጣቢያ ነበር የሄደችው። ማህሌትና ኤፍራታም ወደ ቤት በገቡበት ሰዓት ማንም ሰው ስለሌለ በየክላሱ ቅድስት መፈለግ ነበር የተያዘችው። በኋላ ግን ትዝ ሲላት ብዙ ውድ ጌጣጌጦችን ለብሩክ እንደሰጠች ስላወቀች እሱን ለምን ይዤ አልወጣም? እሱም ያለው ደግሞ የመኝታው ትራስጌ መሳቢያ ውስጥ ነው አለች። እሱን ለመፈለግ ሲገቡ ቅድስት ጀግናዋ ፖሊስ ይዛ መጣች። ፖሊሱም መጀመሪያ አንቺ ቀድመሽ መግባት አለብሽ፣ ምንም አያረጉሽም ቢያጠቁኝስ? ብትለውም አያጠቁሽም፣ እኔ ደርስልሽ አለው። ያሉሽን ነገር በሙሉ መፈጸም አለብሽ። አሳይን ታሉሽም የሆነ ነገር አሳያቸው ብሏት፣ ወደ ውስጥ ገባች። ቅድስት ለምን መጣችሁ ብላ ብጠይቃቸውም አንቺ ስለምን ቆልፈሽብን ሄድሽ? አሁን ቶሎ በይና ጌጣጌጥ ያለበትን የሳጥንን ቁልፍ እንድትሰጭኝ፣ ዛሬ ይለይልናል። ሞገስ የለም ብሩክም የለም። የሚያድንሽን እናያለን አሏት። ቅድስትን ማህሌት አንቃ ብትይዛትም እሺ ግን ቁልፍ ቤት እንዳላላቅም ማህሌት ብላ ብትመልስላትም አነቀቻት። ወዲያውኑ ግን ፖሊስ ደርሶላት ስለነበረ እጅ ወደ ላይ ብሎ ብልግናቸውንና በሌብነት እንደተያዙ ስለገባቸው ተዋረዱ። ወደ ዝና ስንመለስ ሉላ። ትዳር ይሆነኛል የሞገስን ህይወት አተርፋለሁ ብላ ዝና ቤት ብትገባም በአሁኑ ሰዓት አስር አመት ሙሉ በደልና ስቃይ እየደረሰባት ይገኛል። ሉላ ከፎቅ ላይ ዘላ ራሷን ልታጠፋ ስትል ዝና ደርሶ አድኗታል። ምን እየሆንሽ ነው ራስሽን የምታጠፊው ብሎ ቢጠይቃትም ምን ጎሎሽ ነው አንዴ ፓሪስ አንዴ ዱባይ እያዝናናሁሽ አይደል እንዴ ምን ጎደለብሽ እኔ ምንድን የበደልኩሽ ብሎ ጠየቃት ሉላም ለአንተ ማዝናናትና ስለ ዱባይ ታወራለክ እንዴ ቤት ውስጥ ነጻነት ከሰው እንዳልገናኝ ፈጣሪ የሰጠንን ንጹህ አየር እንኳን እንዳላሸትን የከለከልከኝ ብትለውም ከቤት መውጣት የለብሽም አንቺ አሁን እሞታለሁ የምትዩ ለሞገስ ብለሽ ነው ሞገስ ደግሞ ይሞታል ብሎ ለሉላ ነገራት። ሉላም ሞገስ ኖረም አልኖረም ለእኔ ምንም አይጠቅመኝም ስለዚህ እኔ መሞት አለብኝ ብለዋለች። እንደውም ታልሽማ የቤቱን እንኳን ጣራ ብርሃን እንዳታይ አደርግሻለሁ ብሎ የሉላን ዓይን አጥፍቷታል። በጣም ነው የሚያሳዝነው። ዝና ምንም አይነት ለሰው ክብር የሌለው እንዴት እንደሚያስብ አላውቅም። በእውነት ያሳዝናል ማለት ነው። ወደነ ሞገስና ዳጣ ስንመለስ ደግሞ ዳጣ ከዚህ ቀደም ተወልዳና ያሳደጓት ሰዎች የት አካባቢ እንደሆኑ በማፈላለግ ላይ ይገኛሉ። እሱንም እንግዲህ ከዚህ ቀደም ዳጣን የምታውቃት ገነት የምትባል ልጅ ጋር ሄደው ስቲናት ይሄን ጉዳይ በደንብ የምታውቀው። መንገድ ላይ ግን ተጥለሽ ከጎዳና ስቲ አንስታሽ ነበር። ሁላችንም ተራ በተራ ጡት እያጠባንሽ እኛ መጽት ስለሆንን ምንም የምናውቀው ጉዳይ የለም። ስለዚህ ስልክ ስጡኝና ባይሆን አዲስ ነገር ታለ እደውልልሻለሁ። ያውልሽ ዳጣ ልጁን ደግሞ ጠበቃ ርግሻዥ ጥሩ ልጅ ይመስላል፣ ብትላትም ምን አስበሽ ነው? እስኮ ወንድሜ ማለት ነው እንጂ ሌላ ጉዳይ የለንም አለቻት ለገኒ። ገኒ እንዳለቻቸው ሞገስና ዳጣ ወደ ስቲ ጋር የሄዱበት ሰዓት ስቲ ማን ጥሎሽ እንደሄደና ማን እንደሆነ በደንብ አውቀዋለሁ ጥሎሽ የቤተክርስቲያን በር ላይ ነበረ ያስቀመጠሽ። እኔ ደግሞ እየተከታተልኩ ሲሄድ ትልቅ ግቢ ውስጥ ነው የገባው፣ ግን ለምን እንደጣለሽ እና ምን እንደሆነ አላወቅኩኝም ብላ ለዳጣ ነገረቻት። ዳጣ በጣም አልቅሳና ተከፍታ አላልኩም ቡራ እኔማ እናቴ ጨክና አትጥለኝም፣ አባቴ ነው ነካ የጣሌኝ ብላ ስቅ ስቅ ብላ አለቀሰች። ዛሬውን እሰጂኝ እዛ አካባቢ ሄጅ ላይ ጠያይቅ፣ አለቻት ሞገስና ሴቲም ዳጣም በጣም ተቆጧት። ይሄ እኮ የአስራ ስምንት ዓመት ታሪክ ነው። ስለዚህ ደግሞ እዛ ሄደሽ ማን ነው ብለሽ ልትጠይቂ ነው? ይሄም የሆነው ቀስ በቀስ ነው። አንቺ ግን ተረጋጊ ብለው ከዛ ቤት ወጥተዋል። ውድ ተመልካቾቼ እንግዲህ የምሳሌ ድራማ ላይ ማህሌት አሁንም ክፋትና ተንኮልን አልተወችም። ኤፍራታን እንሂድና የቤቱን ዕቃ ይዘን እንመጣለን ብላ ብትላትም የገጠማቸው ግን ሌላ ዱብዳ ነበረ። ማህሌት እዚያ ቤት ከገባች በኋላ ጌጣጌጦች ስለነበሩ የምሳሌ እናት ወርቆች እሷን ለመውሰድ ሳጥን እየበረበረች ባለችበት ሰዓት ፖሊስ ደርሶ እጅ ወደ ላይ አስ ብሏታል። ይሄ ለማህሌትም ሆነ ለኤፍራታ ትልቅ ብልግና እና ትልቅ ቅሌት ነው ኤፍራታ አንቺ ነሽ እዚህ ጉዳይ ውስጥ ያስገባሽኝ ስለዚህ እንደምንም ብለሽ አስወጭኝ አለቻት ኤፍራታም በሩን ሰብረን እንውጣ ብትላትም እኛ ስንሰብር እንዴት ነው የሰው ቤት የምንሰብረው ወንጀል እንደሆነ አታውቂም እንዴ ጎረቤት ቢደርስ ምን ይለናል? ቤትሽ ነው ምን ይልሻል ታዲያ፣ አለች ኤፍራታ። በጣም የሚያሳዝነው ነገር ግን ቅድስት ላይ ጉዳት ለማድረስ ያሰቡት ሰዎች እራሳቸው ተዋርደዋል ማለት ነው። ብሩክ እንዳሸነፋ ስላወቀች ማህሌት ለምን ታዲያ ዝና ጋር አትደውይም? አለች ዝና። ይህን ጉዳይ ቢሰማ ምን እንደሚለኝና ምን እንደሚፈጠር ታውቂያለሽ እንዴት አብ በኋላ እምነት አይኖረውም። አብሬው እንዳልሰራ ያደርገኛል። ስለዚህ ትልቁ አላማይና እቅዴ ስለሚበላሽ እንደምንም ብለሽ፣ አንቺው ነሽ አመጣሽኝ፣ አስወጭኝ። ሁለተኛ አንቺ ምክር